በባለፈው ውይይታችን ላይ ምናልባት ከቅዱስ ቁርባን በኋላ ምን ማድረግ አለብን፣ ምን አይነት ጥንቃቄ ይደረጋል የሚለውን አንዱን ለማየት ሞክረናል እና ዛሬ ደግሞ የተወሰኑ የተቀሩትን እንድንመለከት ነው። ከቅዱስ ቁርባን በኋላ ሌላው ምናልባት ለባለትዳሮች የሚከለከለው ከሩካቤ ሰው መገታት አለበት። ይሄ ደግሞ ለአምስት ቀን የሚሆን ነው። ከቁርባን በፊት ሁለት ቀን በቁርባን እለት በምንቆርብበት እለትና እንዲሁም ደግሞ ከቆረብን በኋላ ሁለት ቀን በአጠቃላይ አምስት ቀን ለባለ ትዳሮች ከሩካቤ እንዲከለከሉ ቅዱስ ቤተ ክርስቲያን ስርዓት ትሰርታለች። ሌላው ደግሞ ምናልባት ለምእመናንም የሚሆነው ከስጋው ደሙ ወይም ደግሞ ስጋው ደሙን ከተቀበልን በኋላ ረጅም መንገድ መሄድ፣ ስግደት መስገድ አይቻልም። አሁን ስግደት በሌላ ጊዜ የትሩፋት እንዲሁም ደግሞ የጽድቅ ስራ ነው። በዚህ ወቅት ግን ሰው እለቱን ስጋው ደሙን ከተቀበለ በኋላ ረጅም መንገድ መሄድ አይችልም እንዲሁ ደግሞ መስገድም አይችልም። ይሄ የሚሆነው ለምንድን ነው? አንደኛ ረጅም መንገድ ሲሄድ ያው ሰው ይደክመዋል እና ስጋው ደግሞ የመንግስተ ሰማያት ምሳሌ ስለሆነ ራሱ ክርስቶስ መንግስተ ሰማያት ተብሎ ስለሚጠራ በመንግስተ ሰማያት ድካም የለባትም፣ ረፍትን ያለባት፣ ሰላምን ያለባት ሲባል ሰው ከመንገድ እንዲከለከል በዚህ ስርዓት ተሰርቷል ሌላው ደግሞ መስገድ ነው መስገድም ደግሞ በመንግስተ ሰማያት ከዚህ በኋላ መውደቅ መነሳት የለም ሰው መውደቅ መነሳት ያለበት ንስሐ መግባት ያለበት በምድር እያለ ነው እንጂ በመንግስተ ሰማያት መውደቅ መነሳት የለም እያመሰገኑ በሰላም በረፍት መኖር ነውና ቅድስት ቤተክርስቲያናችን እንደዚህ ያሉ ነገሮችን ትከለክላለች ማለት ነው። ሌላው ደግሞ መራቆትም አይቻልም ሰው ከቆረበ በኋላ መልበስ አለበት፣ መራቆት የለበትም። ይሄ ማለትን ማለት ነው። ክርስቶስን ካገኘነው በኋላ ክርስቶስን ከለበስነው በኋላ እሱ ተራቅቶ አንድ ያልብሶናል፣ እና ክርስቶስን ተቀብለን ክርስቶስን ለብሰን በመንግስተ ሰማያት መራቆት የለብንም ስንል፣ እንዲሁ ደግሞ ከልብስ አንራቆትም ማለት ነው። እነዚህን አያይዛ ቅድስት ቤተክርስቲያናችን ከቁርባን በኋላ እንዲያሉ ነገሮችን መደረግ እንደሌለባቸው ስርዓት ደንግጋ ስርዓት ሰርታልናለች ማለት ነው።